እምነትን መፈተሽ የኢትዮጵያውያን ችግር አይደለም፣ የተሰጣቸውን ይዘው ማስቀጠል ነው አሉ። ይሄ ስም ነው እኮ አይደል? አብሮን የሚቀጥል ስድብ አይደል? እንዲህ ትልቅ ስድብ ነው። ለምን አመረምርም? እጃችን ላይ ያለውን በቅኔ ብቻ በሁለት አረፍተ ነገር ተናግረን ለምን እናልፋለን? አንመረምርም እንዴ? ከወላጅ የተቀበልነውን እግዚአብሔር እንዳለ ማስቀጠል ነው የእኛ ጉዳይ መልካችን እስኪመስል ድረስ ይሄ ነው ነው። ከዛሬ ጀምሮ ልንቆጭ ይገባል። እምነትን ካልመረመረን፣ ሕይወታችንን ካልመረመረን፣ ቱቦ እንኳን ተቆፍሮ ማስተካከል ካልቻልን መፍትሔ የሚያፈላልግ ነገር ጭንቅላታችን ላይ የለም። ያሳዝናል በጣም ከነችግሩ ሁልጊዜ መኖር ነው። እርሻውም ላይ፣ ትምህርቱም ላይ፣ ፖለቲካውም ላይ፣ ሌላውም ነገር ላይ ከነችግሩ አብሮ መኖር። ይሄ ዝርያችን ሆነ። እናሳዝናለን፣ ግን መጥፊያችን ደርሷል። አሁን እየበላን አንኖርም። ማንም ሰው አያበላንም። የእኛ ይሄ ጠፍ መሬት እያለ የዝም ብሎ በመራባት ላይ የተመሰረቱ ዜጎች የሚኖሩበት መሬት እያለ ወደ ማርስ ሄደው አይኖሩም። አትጠራጠሩ፣ ያጠፉናል። አሜሪካ ውስጥ የተካሄደው ነገር እኛ ላይ ይካሄዳል። ደቡብ አሜሪካ ውስጥ የተካሄደው ነገር እኛ ላይ ይካሄዳል። መጥፊያችን ደርሷል። ማሰብ ባለመቻላችን ብቻ እንዴት አናስብም አንድ